ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም። እናንተን በያላችሁበት ሰላም፣ ጤና፣ ፍቅር እንዲሆን መኝላችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ቃላት ምስረታ ከመጀመሪያ ሊሆን ይችላል። ቃላት ምስረታን ልክ እኔም ስጀምር አብራችሁ እስክሪፕቶና ደብተር ይዛችሁ እየጻፋችሁም እያነበባችሁም እስከ መጨረሻ ድረስ ተከታተሉኝ። ቪዲዮው ይጠቅማል ለምትሉት ቤተሰብ ጓደኛችሁ ደግሞ ሼር በማድረግ እናንተም ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በተጨማሪም በኦንላይን እንማራለን ለምትሉ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞ እና የመሳሰሉ ቋንቋዎችን ለመማር ከስር በማስቀመጥላችሁ ስልክ ቁጥር መደወል ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መልካም ጊዜ ሀ

ጊዜ ሁል ጊዜ የሚሆናል። ሀ ሳ ብ፣ ይህ በድጋሚ ነው። ሀሳብ። በአራተኛ ፊደላት ነው። ሂ ደ ት፣ ሂደት። ሄለን፣ የሰው ስም ሄለን። ህዝብ ህዝብ አንድ በአንድ ላይ ህዝብ ህዝብ ይሆናል። ህዳር ወሩ ማለት ነው። ህዳር ህብረት ህብረት ህብረት ህዳሴ ህዳሴ ይሆናል። ህጋዊ ህጋዊ ህጋዊ ህ ክ ም ና ህክምና ህክምና ሆ ኗ ል ሆኗል ሆኗል ለ ው ጥ ለውጥ ለውጥ ለ ማ ጂ ለ ማ ጂ ለ ማጅ ለ ም ሳ ሌ ለምሳሌ ለምሳሌ ላ ም ላም ሁለቱም ቃል ላም ላ ሊ በ ላ ውቅሩ ማለት ነው። ላሊበላ ሌ ላ ው ሌላው ል ማ ት ልማት ልጆች ልጆች ልጆች ልዩ ና ት ልዩነት ልዩነት ልምድ ልምድ ልምድ ልምድ ማ ሆን መሆን ይላል ማ ሬት መሬት መሬት ማ ሰ